በስማልንፈስ ቅዱስ ህዶ አምላካ ሚን በስማ ልንስ ቅዱስ አምላካሚን በስማ ሁልዶንበዝ ቅዱስ ህዶ አምላክሚን ገለ ቅዱስ ሚናስ ዘው ሰኔ አራ አምስት ቀን የሚነበብ የከበረና የተመሰገነ እግዚአብሔር ሰማቶ ቅዱስ ሚናስ ገድሌ ነው። ሰሎቱ በረከቱ በሁላችን ህዝበ ክርስቲያን ላይ እንዲሁም በሀገራችን በኢትዮጵያ ፀንቶ ይኑር ለዘላለሙ አሜን። የተወደዳችሁ አባቶችና ወንድሞች ሆይ የክርስቶስ አገልጋይ መስተጋድል የሆነውን የሰማዕቱ የቅዱስ ሚናስን መጽሐፍ ገድል ስሙ። የክቡር ሰማዕቱ ቅዱስ ሚናስ የግብፅ አገር ሰው በሚሆን በሚሆን በመኮንኑ ስም በውስጧ ግንብት የታነጸባት መሰረቶቿንና ግንግዷቿም ያነጸባት ቄጥባ በግብፃውያን ቋንቋ ሻቲ ወይም በስርጽ ቋንቋ አናቂዎስ በምትባል አገር ይኖር ነበር። የተጋዳዩና የሰማዕቱ የእግዚአብሔር ወዳጅ ቅዱስ ሚናስ የአባቱ ስም አውዶክሲስ አውዶክሲስ ይባላል። እርሱም የናይል ዴሊታ ሀገረ ገዥ ነው። የእናቱ ስም ደግሞ አውፎ አውፎሚያ ይባላል እነሱም ደጋግ ክርስቲያኖች ናቸው እነሱም እግዚአብሔር የሚወዱት የሚያመልኩት የሚያገለግሉት ነበሩና ህዝቡም አውዶክሴስን ይወዱት ነበር ወንድሙ አንጣሊዮስ በእርሱ ላይ ቀንቶ ለንጉሱ አብሬዎስስ በሐሰት ነገር ሰራበት ንጉሱም ሾፎ ለአፍራቂ አገረ ግዥ አድርጎ ላከው እርሱም እጅግ ባለጸጋ ነበር ሚስቱና ገንዘቡን ከእስክንድሪያ ወደ አፍራኪያ ወሰደ ተሾሞ ተሾሞ የመጣላቸው የአገር ሰዎችም ደስ አላቸው እርሱም ለሰው የሚራራ እግዚአብሔርን የሚፈራ ደግ ሰው ነውና እነሱም ልጅ ስላልነበራቸውም ከሚስቱ ጋር ማዝነው ይኖሩ ነበረ ዘፍጥረት ምዕራፍ አስራ ስምንት ከቁጥር ዘጠኝ እስከ አስራ ስድስት ሉቃስ አስራ ሶስት ከቁጥር ሀያ ስድስት ከዚህም በኋላ ክብርት አውፍ ፎሚያ ከዕለታት በአንድ ቀን የጌታችን የኢየሱስ ክርስቶስን እናት ወደ ሆነችው እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ሄደች። የክርስቲያን ወገኖች ያማሩ ልብሶች ልብሶቹን ለብሰው ከእመቤታችን ቅድስት ድንግል ማርያም ይባረኩ ዘንድ ከልጆቻቸው ጋር ደስ እያላቸው ሲገቡ አይታቸው መሬት ጽኖ ልቅሶን አለቀሰች። ይሁም የተቸገሩ ሰዎችም ሁሉ ልመና የሚሰማ በልጇ ወዳጅ ወዳጇ በኢየሱስ ክርስቶስ አምላክን በወለደች በመቤታችን በቅድስ ድንግል ማርያም ስዕል ፊት አንገቷን ወደ ላይ አቅንታ ጸለየች፣ ለመነችም። ያን ጊዜ ያች ዜት አምላክን ከወለደች ከመቤታችን ቅድስ ድንግል ማርያም ስዕል አሜን የሚል ቃል ሰማች። አሜን ማለት ይሁንልሽ፣ ይደረግልሽ ማለት ነው። ከዚህም በኋላ ወደ ቤቷ ገብታ ከመቤታችን ቅድስ ድንግል ማርያም ስዕል የሰየመችውን የሰማችውን ያንን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፈቃድ ይሁን ብሎ አለ። ከጥቂት ቀኖች በኋላም ጸንሳ ወንድ ልጅም ወለደች። አሜን ከሚል ቃል ይህንንም ስም አግኝታለች። ስሙንም ሚናስ ብለው ጠሩት። የስሙ ትርጓሜ የእግዚአብሔር የመረጠው ማለት ነው። አባቱ በዚህ ደስ አለው። ገደለኞችንም ከእስር ቤትም ፈታቸው። ለዶችና ለጦማዳሪዎችን ብዙ ምጽዋዕት ሰጠ። አንደኛ ሳሙኤል ምዕራፍ አንድ ከቁጥር ዘጠኝ እስከ ሀያ ስምንት ባደገም ጊዜ ቅዱሳትን መጽሐፍትን ያስተምረው ዘንድ ለመምህር ሰጦት የቀናች የጸናች ትምህርት ሃይማኖትን ተማረ። ሁልጊዜም ለጸሎት ጽሙድ ሆኖ ማጾማትን ይጾም ነበር። አስራ ሁለት ዓመት በሆነ ጊዜ በመልካም ሽምግልና አባቱ አረፈና እናቱም ዳገኛ ከሶስት ዓመት በኋላ ማረፈች። ሕፃኑም የሙት ልጅ ስለሆነ ፈጽሞ ለብቻው ብቻው በመቅረቱ አዘነ። ዮሐንስ ምዕራፍ አስራ አራት ከቁጥር አንድ እስከ ስምንት ገንዘቡ ሁሉ ለነዳያን መጸወተ ለጾም ለጸሎት ጽሙድ ሆኖ ወደ ቤተ ክርስቲያን ጠግ ተጠግቶ ይኖር ነበር። ማቴዎስ ሀያ ስድስት ከቁጥር ሰላሳ ስድስት ከአርባ ሰባት መዝሙረ ዳዊት መቶ አንድ ከቁጥር አንድ መኳንንቱንና መሳፍንቱንም በአፋ ቅልጥፍና ባነጋገሩ ለዛ ፈጽመው ይደነቁ ነበር። ከዚህም የተነሳ ወደዱት። ከአባቱም ሞት በኋላም በአባቱ ፈንታ በአብራቂ ሀገርት የተሾመው ሹም ፈጽመው ይወደውና ያከብረው ነበርና በግድ ወስዶ ወታደር አድርጎ ሾመው። ያን ጊዜ ዕድሜው አስራ አምስት ዓመት ነበረ። እርሱም በታች በአባቱ ፈንታ ገዥ አድርጎ ሾመው። እርሱም የክርስቶስን አምልኮት አልተውም አልተውም ነበር። ዲዮቅልጥያኖስም በካደ ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችም ክብር ይግባውና በክርስቶስም በሰማዕትነት ሞቱ። አጋይዮስ በነገሰ በሁለተኛው ዓመትም ና ምንቲዎች በሆኑ ርኩሳን ጣዖታት የሚያመልኩ ውልርዮስና ፍልሲዎስ መክሲሞስና መክሲሚያኖስ በነገሱ ጊዜ እንዲህ ሆነ። እኒህም አመፀኞች ነገስታትን በአንድ ምክር በአንድ ቃልም ተባብረው በመንግስታቸውና በአውራጃቸው ውስጥ ያለውን ሁሉ አማልክቶቻቸውን እንዲያመልኩና ለእነርሱም እንዲሰግዱ አዘዙ። ህዝቡንም ሁሉ ጠርተው አመጡ ለጣዖታትም እንዲሰግዱና እንዲሰውም በግድ አዘዙ። ሰውም ሁሉ ከፍርሃት የብዛት የተነሳ ሺ በማለት ተፋጠኑ። በልባቸውም ያሰቡትን ፈጽመው እጅግ ተደሰቱ። በሰይጣንም ስህተት ለአማልክቶቻቸው በሁሉም ሰው ልብ ፍቅርን የጨመሩ በሰላቸው እንግዲህ፣ እንዲህም የሚል መጽሐፍን ይጽፉ ዘንድ አዘዙ። እኛ ሁሉን የያዝን ደገኞችና ኃይለኞች አጋዮስንና ለአውራሪዎስን ፍልስ ሊዮስና መክሲሚያኖስ በመንግስታቸው ውስጥ ያሉ ሕዝቦችም ሁሉ እስከ ዓለም ዳርቻ ድረስ እንዳዘዝን ታዘዝነ ያደርጉ። ስርዓታችን የቀናነው ነው። አማልክቶቻቸውንም የእውነት አማልክቶች ናቸውና፣ ይህንን ታላቅ መንግስት ጠብቀውልናልና፣ በጦርነት ውስጥም ኃይልን ሰጥተውናልና በእኛ ላይም መልካም ፈቃዳቸው ታይቷልና ብርታትም ሰጥተው ከምድር ነገስታት ሁሉ ከፍ ከፍ አድርገውናልና አድርገውናል እና እጅ ይህንም ብቻም አይደለም፣ በዘርና በፍሬዎች በገንዘቦችም ሁሉ በረከትን ሰጥተውናልና ሁሉ ነገር ከእነርሱ እንደሆነ ተረዳን። ዓለም ሁሉ ለእነርሱ እንደፈጠሩልን አውቀናልና ወይም ተረድተናልና። ስለዚህም በግዛታችን ውስጥ ሁልጊዜ ከሚኖሩ የመንግሥታችን ሰዎች ወደ ሴት አገልጋይና ተገልጋይ ለአማልክቶቻችን መባ ወይም ግብር ማግባትን ያ ያፋጥኑ ዘንድ በፍርሃትና በመንቀጥቀጥ በማክበር የሚገዙላቸው ዘንድ አንድ ሆነን በጽሁፍ አዝዘናል። ትዛዛችንም የሰማ በእኛ ዘንድ ብዙ ክብርና መልካም ሀብትን ሀብትን ያገኛል። እኛም የሰራ ነውን ይህ ስራን ስርአት ፍጹም ነውና። ነገር ግን እኛ የሰራ ነውን ይህንን ስርአት የተቃወመ ትእዛዛችንም እንቢ ያለ መጽሐፋችንንም ያለውን ያልሰማ ስለ ክብራችን ሲባል በእስር ቤት ውስጥም ብዙ ቅጣት ይቀጣል። ያለውን ያልሰማ ስለ ክብራችን ሲባል በእስር ቤት ውስጥም ብዙ ቅጣት ይቀጣል። ያለ ምሕረትም ይገርፎ ዘንድ እናዛለን። አገልጋዮቻችን ያለ ምሕረት እየገረፉ በሰይፍ በሰይፍ ክፉ ግድያን ይገሉታል። መራራ ሞትንም ይሞታል። ስጋውንም በአደባባዮች ይጥሉታል። ለሰማይ ወፎችና ለዱር አራዊትም ምግብ ይሆናል። ይልቁንም ክርስቲያን የሆኑትም ከዚህ ከዚህ በሚከፋ ቅጣት ይቀጧቸዋል። ሕገ ለሚቀበለው ግን ለዘላለም ሕይወትን ሰላም ይደረግለታል። ያ መጽሐፍ አንብበው ለመሳፍንቶቻቸው የአብራቂ ሀገር ወደምትሆነ ቀጢላም ቁጥልዬም አውራጃ እስኪደርስ ድረስ በየሀገሩ ሁሉ ትእዛዛቸውን የፈጽሙ ዘንድ ለትንሹ ለትልቁም ላጎት። ያን ጊዜም ወታደራዊ ትእዛዝ ሰጪዎች የሚሆኑ አሪኮሪኮስና አዳዲቆስ ሚሊያኖስ በዚያም ጣዖትን ያመልኩ ነበር በእውነት በጌታችን የጌታችን የኢየሱስ ክርስቶስ አገልጋይ የሆኑ አስደናቂ ታምራት የሚያደርግ የእግዚአብሔር ወዳጅ ሰማዕቱ ቅዱስ ሚናስከነሱ ከነሱ ጋር ነበረ እርሱም በመካከላቸው እንዳጥቢያ ኮከብ ያበራ ነበር መኳንንቱም በደብዳቤ የተጻፈውን ትእዛዝ ለመፈጸም ተፋጠኑ ያን ጊዜ አዋጅ ነጋሮች በአገር ሁሉ ለወንዶች ለሴቶች ጣዖት ማምለክን ይቀበሉ ዘንድ ወደ እነሱ የሚመለሱ ዘንድ አዋጅ ነገሩ ስለዚህም ነገር ታላቅ ሁከት ሆነ። የክፎች ነገስታትም ትእዛዝ ይፈጽሙ ዘንድ ሁላቸውም በነገር ሁሉ ያስገድዷቸው ነበር። ቅዱስ ሚናስ እንዲህ ሲሆን ባየ ጊዜ ሹመቱን ትቶ ወደ ገዳም ሄደ። በዚች ሀገር ጥፋትን እና ኃጢአትን አይቻለሁና ከአጤት የምርቄ ወይም ሸሽቼ ጌታዬን እና የፈጣሪን የኢየሱስ ክርስቶስን ገጸ ምህረት አይዘንድ በገዳም መኖር ይሻለኛል ብሎ እግዚአብሔር እየተገዛ በገዳም ኖረ ማቴዎስ ምዕራፍ አስር ከቁጥር ሰላሳ አራት እስከ አርባ ሁለት ሚናስ በዋሻ ውስጥ ሆኖ ሲዘምር ዋዜመው ዋዜ የዜ ሲዘምር የዜማው ጣዕም በንግድና በተለያየ ምክንያት በረሃውን ማቋርጠው የሚያልፏትን መንገደኞች ልብ ማርኮ እስኪወስድ ድረስ ልብን የሚመስጥ ነበር። እነሱም የዜማውን ጣዕም ቆም ብለው ካደመጡ በኋላ ይህንን ወጣት ወደዚህ በረሃ ላይ ምን አመጣው? ወደዚህ በረሃ ላይ ምን አመጣው? በዚህ በረሃ ለመኖርስ እንዴት ቻለ? ይሉ ነበር። የበጎ ነገር ጠላት የሆነው ሰይጣን በሰዎች እያደረና በልዩ ልዩ ነገር ከቅድስና መንገዱ ሊያወጣው ሲፈትነው የጌታችን የኢየሱስ ክርስቶስ ሰማዕት ቅዱስ ሚናስ ግን በመድኃኒታችን በኢየሱስ ክርስቶስ ትምህርት ተመስገል እያማተበ አሸናፊዎች በሆነው በሰማዕታት ኃይል ገድል ሰይጣንን ድል ይነሰው ነበር። ይህም ይህም የሰማዕቱ ቅዱስ ሚናስ ጾምና ጸሎት በማዘውተር ቅዱሳቱ መጻሕፍትንንም እያነበበ ጽኑ ገድልም እየተጋደለ ለአምስት ዓመት ያህል በገዳም ኖረ። ከዚህም በኋላ ጸጋ እግዚአብሔር አድሮበት ሰማያትን ሲከፈቱ በውስጡም የብርሃን ምለት የሚያበሩ አክሊላትን ይዘው ምስክርነታቸውንና ገላቸውን ለፈጸሙ ሰማዕታት በራሳቸው ላይ ሲያቀናጇቸው ከፀሐይ ሰባት እጅ እያበሩ በታላቅ ክብር ወደ ሰማይ ሲያሳርጓቸው እየተመለከተ እየተመለከተ አየተመለከተ ዮሐንስ መራጅ ሥራ ምዕራፍ ስምንት ከቆጠር አምሳ አራት እስከ ስልሳ ቅዱስ ሚናስም በጌታችን በኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ ወደደንንም እያሰበ ሳለም ከሳይ ከሰማይ ቃል ጠራው። እኔም እንዳያላኑ ሰማዕታት እንደነ ቴዎድሮስ፣ እንደነ ገላውዲዎስ ስመጥር ሰማዕት አደርግሃለሁ። ቅዱሳን ሰማዕታት መርኮሪዎስን እና ፋሲለደስን ያጸናቸው መድኃኒታችን ኢየሱስ ክርስቶስ እኔ እኔ የመረጥኩህ ቅዱስ ሚናሶ የተነሳ ተጋደል አለው የሐዋርያ ሥራ ምዕራፍ ዘጠኝ ከቆጠር አራት እስከ ሀያ ስድስት በሦስትነት አምሳል ሦስት አክልላት ትቀናጃለ ይሁም አንዱ ለስለ ድንግልና ሁለተኛው ስለ ትዕግስት ሦስተኛው ስለ ሰማዕትነት ብዙዎች ክርስቲያኖች ከአራቱ ማዕዘን እየገሰገሱ በግብፅ አገር በአንተ ስም ወደ አንተ አነጸችው ቤተ ክርስቲያን ይመጣሉ የከበረው ስጋውም ስጋህም የሚደረገውን ድንቅ ድንቅ ታምራትን ማዳንን ያያሉ ማዳንን ያያሉ። ስምን የጠራውን መታሰቢያን ያደረገውን በባህል ቀን የዘመረውን በከበረ ጸሎት የታመነውን በማይሻል መንግስቴ በማይታበል ቃሌ እምርላለሁ ስለ ያዋን ወደ ተዘጋጀ መንግስተ ሰማያት አገባዋለሁ። ከዛሬ ጀምሮ ለዘላለሙ የመንግስት የመገለጫ በሁነቹ ደብረ ሲሆን ከእሱ ጋር እገኛለሁ። ለወዳጄ ለአብርሃም ለሙሴና ለዳዊት ቃል ኪዳኔን እንዳጸንውላቸው ሁሉ በቃል ኪዳኔ ከአንተ ጋር የተማለም የተማልኩበትም አለን እንዳልተው በራሴም ማልኩል በስም ቤተ ክርስቲያን ለሰራ በአንተ ስም በቤተ ክርስቲያን ውስጥም የተጸለዩን ሁሉ ገነቱ መንግስተ ሰማያት አገባዋለሁ። የገለ መጽሐፍ የጻፈውን ያጻፈውን ስም የተጻፈበት ሰማያዊ አምድ ይወጥን ይህን ስሙን እምጽፍለታለሁ። ለቤተ ክርስቲያን እጣን ወይም ወይን ዘይት፣ ስንዴል፣ የሻማን መብራትን፣ መጋረጃን የሰጠው ሁሉ እኔ የመንፈስ ቅዱስ ጸጋ ረዴቱን አሰጠዋለሁ። በስም እንግዳ የተቀበለውን የተራበ ያበለውን የተጠማ ያጠጠውን የታረዘ ያለበሰውን እኔም የብርሃን ልብስ ነለብሰዋለሁ፣ የእውነት እንጀራንም አበለዋለሁ፣ ወይም በመንግስት ተሰማያ ተቀበለዋለሁ። አዘንተኛውንም አጽናንንቶ ያስደሰተውን ያስደሰተውን በጻር ቀን መካከል ደስ አሰኘዋለሁ። ለችግረኞች የሚራራውን ሁሉንም እኔም ለእርሱ ራራለታለሁ። ታናናሹም ታላላቁም በደል የበደለ ሰው የበደለ ሰው ሁሉ ከስህተቱ ተመልሶ ንስሐ ቢገባና በቃል ኪዳንህ እየተማጸነ በስም ቢለምነኝ እርሱን ይቅር እለዋለሁ። ልጆቹንም ንስሐ ከገቡ ከገቡ እስከ አስራ አምስት ትውልድ ድረስ እምርላ እምራችኋለሁ። የሰጠው የሰጠው ቃል ኪዳኔን እንደማይታበል እንደማይታበልብህ ያው አነብ አነብር አነብር እሰየ ብዬ በስሜ አልሁል ይህንንም ነገሮ ነገሩት ነገርኩት ነገሮት መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ያረገ እግዚአብሔር ምስጋና ይሁን። የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የቀዛና ጀርነት አምላክን የወለደች የእመቤታችን የድንግል ማርያም ተረዴቷ በረከቷ፣ የሰማዕቱ ቅዱስ ሚናስ አማላጅነቱ ከሁላችን ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ይሁን ለዘላለሙ አሜን። አምር የሆነ ብጹእ ወለ ቅዱስ ሚናስ ሰማዕት ሮ የእግዚአብሔር ጸሎቱ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን። የከበረና የተመሰገነ እግዚአብሔር የመረጠው የሰማዕቱ ቅዱስ ሚናስ ተአምሬ ነው። ጸሎቱ በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። በዚች ሀገርም ከሚኖሩ ሰዎች መካከል ብፁዕ የሚሆን የሰማዕቱ ቅዱስ ሚናስ በፍጹም ልብ የሚወልድ በስሙ የተሰራውን ቤተ ክርስቲያን የሚያከብር አንድ ሰው ነበር። ያም ሰው ለሰው የሚራራ እግዚአብሔር የሚፈራ ነበር እና ሰማዕቱ ቅዱስ ሚናስ ሰማዕትነት የተቀበለበትንና ቤተ ክርስቲያኑን በመሪውጥ አገር የታነሰችበት ባህል ያከብር ነበር። በእነዚህም በዓላት ለሰማዕቱ ቅዱስ ሚናስ መታሰቢያ ሆን ዘንድ ለጦማዳሪዎች፣ ለድዎች፣ ለመስዋዕት ይሰጥ ነበረ። ዳግኛም ለቤተ ክርስቲያን ባህል የሚያስፈልገውን ሁሉ ይሰጥ ነበር። እርሱም በስራው ሁሉ በሰማቱ ቅዱስ ሚናስ አስተዳዳሪነት ይታመን ነበር። በአንዲት ዕለት የሰማቱ ቅዱስ ሚናስ እህልን የሰማቱ ቅዱስ የሰማቱ የቅዱስ ጊዮርጊስን እህል እየብቻ አድርጎ እኩል ሰፍሮ እኩል አስፈጭቶ እኩል የውሃ ጨምሮ አብኩቶ በሚያስጋግርበት ጊዜ ከቅዱስ ሚናስ እህል ይልቅ የቅዱስ ሚናስ ከቅዱስ ጊዮርጊስ ህል ይልቅ የቅዱስ ሚናስህድ በቅዱስ ሚናስ በረከት ከፊተኛው ወይም ከመጀመሪያው አጥፍ ሆኖ ተገኘ። ሰውየው ሚን ነገር ባየ ጊዜ ፈጽሞ ደስ አለው። በልቡም በልቡም ውስጥ ሃይማኖቱ ፍጹም የሆነ እግዚአብሔርን አመሰገነው። ብፁ የሆነ የቅዱስ ሚናስ የታምሩን ኃይል በፍጹም ልቡ አደነቀ። የሰማዕታት ስማቸው በተጠራበት መታሰቢያቸው በተደረገበት ድንቅ ድንቅ ታምራት ማድረግ ልማዳቸው ነውና ዲምባማ ማለት ሰማዕቱን ለማይበለ ሰማዕታትን ለማበላለጣት አይደለም፣ ታማኝ የሆነ የወዳጁን ፍቅር ለመግለጽ ነው እንጂ። እኛንም አምላካችን እግዚአብሔር ከመከራ ስጋ ከመከራ ነፍስ በሰማዕቱ ቅዱስ ሚናስ ጸሎት በየጊዜውና በየሰዓቱ ይጠብቀን። ለሀገራችን ለኢትዮጵያ ሰላምና ፍቅር ይስጥልን። የከበረ የተመሰገነ እግዚአብሔር የመረጠው የሰማዕቱ ቅዱስ ማር ሚናስ አማላጅነቱ በረከቱ ከሁላችን ከዘ ክርስቲያን ከሀገራችን ከኢትዮጵያ ጋር ይሁን ለዘላለሙ፣ አሚን። አባታችን ሆይ በሰማያት የምትኖር ዘመን ይቀደስ መንግስት ጥምጣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሆን፣ እለት እንጀራች ጥን ዛሬ በደላችን ሁሉ ይቅር በለን፣ እኛም የበደ ሁሉ ይቅር እንደምትል፣ አቤቱ ወደ ፈተና ማታግባን ከክቦ ሁሉ ማድነን እንጂ መንግስት ያንተናትና ሀይ ክብር ምስጋና ለዘላለሙ፣ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቶች ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ንግስት ሆይ ደስ ይበልሽ። ጸጋን የተሞላሽ ንጽሕት ቅድስት ሆይ ደስ ይበልሽ ጸጋን የተሞላሽ ንጽሕት ቅድስት ሆይ ደስ ይበልሽ። ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስማ ወልዶንፈዝ ቅዱስ አህዶ መራካሜ ስንቅሳዘ ወራ ሰኔ አስራ አምስት አንድ አብላ ከሆነ ባበወልዶንፈስ ቅዱስስም ሰኔ አስራ አምስት በዝጅ ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተ ክርስቲያኑ መሪውጥ በተባለ ሀገር የከበረችበት ነው። ከዚህም አስቀድሞ የቅዱስ ሚናስ ስጋ ተሰውሮ ይኖር ነበረ። የታችን ፍ ልገልጠው በወደደ ጊዜ ምክንያት አደረገ። ይሁም እንዲህ ነው። የቅዱስ ሚናስ ስጋ ተደፍሮ በሚኖርበት ተደፍኖ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው በጎችን እየጠበቀ ይኖር ነበር። ከዚያም እረኛ በጎች ውስጥ ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደዌ ከጠምቀ ተጠምቆ ወዲያውኑ ከደዌ ዳነ። እረኛውም ማየቱ አደነቀ። ሌሎችንም ደዌ ያለባቸው አመጣ። በዚያም ውሃ በታጠቡ ጊዜ ሁሉም ዳኑ። ከዚህም በኋላ ይህ ቦታ በቦታው ሁሉ ታወቀ ቦታው ሁሉ ታወቀ። ደዌ ያለባቸው ሁሉ እየመጡ አፈሩን ከሆ ጋር አንድ አድርገው ብለው በውስጥ በለውሰው በመቀባት ወዲያውኑ ይድኑ ነበረ። ምክንያቱንም ግን አላወቁም። በዚያ ውሃና በአፈሩ በሽተኞችን እንደሚድን እንደሚያድን የዚያ በግ ጠባቂ ወሬው በሮማ ንጉሥ ዘንድ ተሰማ። ለንጉሱም የቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂው ላካት። እርሱም በጎችን እንደ አዳናቸው አዳናት። እርሱም በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበት ምክንያት ታውቅ ዘንድ ወደደች። ከዚህም በኋላ ቅዱስ ሚናስ በሕልም ተገልጾም ተገልጾላት ሥጋዬ በዚህ ቦታ ተደፍኖ ስለሚኖር እኖ አስቆፍረሽ ታወጭ ዘንድ እግዚአብሔር አዞሻል አላት። ከእንቅልፍዋም በነቃሽ ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ሥጋውንም አወጣች። በዚያ ውብ የሆነች ቤተ ክርስቲያን ሠራችለት። ንጉሥም በዚያ ቦታ በዚያ ቦታ ከተማ እንዲሰሩ መኳንንቱንና ሹሞችንም አዘዛቸው። ታላቅ ከተማም የተሰራች ስሟም መርዩት ተባለች። እግዚአብሔር ከቅዱስ ሚናስ ጋር ቁጥር የሌላቸው ድንቆችና ታምራት ተገለጠ። ሊቀ ጳጳሳቱም ከኤጲስቆጶሳቱ ጋር መጥቶ ቤተ ክርስቲያኗ በዛሬው ዕለት አከበራት። አዘዘች በዚችን ቦታ የሚሰሩ የድንቆችና የታምሮች የሚሰሩ የድንቆችና የታምሮች ወሬ በቦተ ሁሉ በቦተ ሁሉ ተሰማ። ለእግዚአብሔር ምስጋና ይሁን።

እስከአረጋዊ ሊቆ ነው ስፃን ለዘ ጻፎ በክታስ ወለዛ ጻፎን ዘይደርስ ለዘ አንበቦ ለዘ ተረጉም በልሳን አዲስ ወለዘ ሰማቃሎ በዝነ መንፈስ በጸሎተ እሙ ማርያም ማራጭ ተኩሉ እምባስ ወረ ይማረነ ኢየሱስ ክርስቶስ ወረ ይማረነ ኢየሱስ ክርስቶስ ወረ ይማረነ ኢየሱስ ክርስቶስ ወረ ይማረነ ኢየሱስ ክርስቶስ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ተሆን የዕለት እንጀራ ስጠን ዛሬ፣ በደላችን ሁሉ ይቅር በለን፣ እኛም የበደሉን ሁሉ ይቅር እንደምትሄዱት። አቤቱ ወደ ፈተና አታግባን፣ ከክፉ አድነን እንጂ መንግስት ያንተ ነውና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። መቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በአሳቢዎች ደግለሽ ድንግል ነሽ፣ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማፀነሽ ብር የተባረከ ነው። ጸጋን የተሞላሽ ቅዱስ ተወይ ደስ ይበልሽ። ጸጋን የተሞላሽ ንጽሕት ቅዱስ ተወይ ደስ ይበልሽ። ጸጋን የተሞላሽ ብርክ ተወይ ደስ ይበልሽ። ሁሉ እግዚአብሔር ካንቺ ጋር ነውና፣ ከተወደደ ሁሉ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረቱን ለምኝልን፣ ኃጢአታችን ሁሉ ያስተሰርልን ዘንድ ለዘላለሙ አሜን። ምስጋና ይሁላ፣ ምስጋና ይሁል ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ፣ ዛሬም ዘውትርም ለዘላለሙ አሜን። ይሁን ይደረግልን። ውድ የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለታላቁ ለሰማቱ ለቅዱስ ሚናስ አመታዊ ክብረ በዓል አደረሳቸው፣ አደረሰን። ይህንን ሳሌ ለነ ቅዱስ ሚዲያ ሁላችሁም ሰብስክራብ ሼር፣ ሼር ሰብስክራብ እያደረጋችሁ እኔ ጀማሪ ከመሆን አንጻር እንድታበረታቱኝ እያልኩ በእናቴ ስም በእናቴ በቅዱስ ድንግል ማርያም ስም አሳስባችኋለሁ። ላይክ ኮሜንት እያደረጋችሁ ጻፉልኝ የአስተያየት ካለም ጻፉልኝ እያልኩ አሳስባለሁ።